ፕሮፌሰር ብሩክ ላምቢሶ እውቅና ተሰጣቸው። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ሕክምና ትምህርት ክፍል ኃላፊ የሆኑት ፕሮፌሰር ብሩክ ላምቢሶ የፌዴራል መከላከያ ሚኒስትር ሀገር ውስጥ ሀገር አደጋ ላይ በወደቀችበት ጊዜ ላደረጉት ተሰለቀ የሙያ አበርክቶትና የእውቅና ሽልማት ከፌዴራል መከላከያ ሚኒስቴር ጠቅላ ጠቅላይ ኤታማዦር ሹም ከፊልድ ማርሻል ብርሃኑ ጁላ እጅ ተበርክቶላቸዋል። መንግስት የህትመት ኢንዱስትሪውን ለመደገፍ እየሰራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የህትመት ኢንዱስትሪውን ለመደገፍ እየሰራ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከመላ ኢትዮጵያ ከተወጣጡ የህዝብና የግል ሚዲያ ባለሙያዎች ጋር ያለው ውይይት አካሄደዋል። በመድረኩም ጠቅላላ ሚኒስትሩ እንደተናገሩት መንግስት ባለፉት አመታት ለህትመት ኢንዱስትሪው ሁለትና ሶስት የኢንዱስትሪዎችን ከፍቷል ብለዋል። ለባለሀብቶች በነጻ ቦታ በማቅረብ የወረቀት ፋብሪካ እንዲያመርቱ ጥረት ስለማድረጉም ተናግረዋል። የሀገር ውስጥ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከጥሬ ቃ ወስደው ወረቀት እንዲስኪያመርቱ መታገዝ አለባቸው፣ በቀጣይነት ይሰራል ብለዋል። የአቅም ግንባታ ስልጠናም በተመለከተ ለሚዲያው ስልጠና እንደሚያስፈልግ ተናግረው ለጊዜው በሀገር ውስጥ ያሉ የስልጠና ማዕከላት መጠቀም እንደሚቻልና ወደፊት ለሚዲያው ራሱን የቻለ የስልጠና ማዕከላት ለመቋቋም እንደሚሰራም አመላክተዋል። የህወሀት ምክትል ሊቀመንበር እና የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ተፈናቃዮች ወደ አምስት ዓመት ለሚጠጋ ጊዜ በድንኳን ውስጥ የተቀመጡበት ዋነኛ ምክንያት ምንድን ነው የሚል ጥያቄ ቀርቦላቸው ሲመልሱም፣ አንደኛው ምክንያት በፊት የነበረው ጊዜ አስተዳደር የትግራይን ህዝብ መሰረታዊ ፍላጎት ስለመመለስ አለመቻሉ ነው። አስተዳደሩ የተሰየመውን ከኢትዮጵያ መንግስት ጋር በመሆን የትግራይ ህዝብ ጥቅም እንዲያስከብር ኃላፊነት ተሰጥቶ የነበረ ቢሆንም ያንን ማሳካት ባለመቻሉ ነው ብለዋል። ሲቀጥሉም ሁለተኛ ምክንያት ደግሞ የኢትዮጵያ መንግስት ሊታመን የማይችል ባህሪ ይሆን። ባህሪው ነው የፕሪቶሪያ ስምምነት የትግራይ ሉዓላዊነት ተፈናቃዮች በተመለከተ በግልጽ አስቀምጠዋል ይህም ማለት የውጭ ኃይሎች ከትግራይ መሬት የማስወጣት የተመሰረተውን ህገወጥ አስተዳደር የማፍረስ አዲስ ሰፋሪዎችን የማባረርና የተፈናቀሉ ሰዎችን ደህንነት የማስጠበቅ ኃላፊነት የማካተት ነው ነገር ግን እነዚህ ኃይሎች ለቀው ሳይወጡ ሪፈረንደም ለማ ድረገ ቅር ይዟል። እንዲሁም ወይም የፌዴራል መንግስቱ በምዕራብ ትግራይ አዳዲስ ሚሊሻዎችን እያሰለጠነ ነው ካሉ በኋላ የፌዴራል መንግስቱ የፕሪቶሪያ ስምምነት ማስፈጸም ባለመቻሉ ተፈናቃዮች ላለፉት አምስት ዓመታት በድንኳን ውስጥ ለመቆየት መገደዳቸውንም አስታውቀዋል። ይህንንም ተከትሎ እርስና የዋት አመራሮች ለዚህ የፌዴራል መንግስት ተጠያቂ ታደርጋላችሁ። የፌዴራል መንግስት በበኩሉ በዋት ተፈናቃዮችን የፖለቲካ መጠቀሚያ በማድረግ እንዳይመለሱ አግቶ መያዙን ይናገራል። በዚህም ላይ ምን አስተያየት ይሰጣሉ የሚል ጥያቄ ቀርቦላቸው አቶ አማኒል ሲመልሱም የፌዴራል መንግስቱ መር ወራሪ ያሏቸውን ኃይሎች ሳይወጡና ጥቃቸውን ሳይፈቱ ተፈናቂዎች እንዲመለሱ እንደሚፈልጉ ገልጸው ይህ ደግሞ በተፈናቃዮች ላይ አደጋ ያስተከትላል በሚል ተቃውሞ አቅረባቸውን አስረድተዋል። የህወት ሊቀመንበር የሆኑት ዶክተር ደብረ ጽዮን በቅርቡ የህወት ስለውና ካልተመለሰ ተፈናቃዮችም አይመለሱም በሚል መናገራቸውን በተመለከተ ምን አስተያየት እንዳላቸው የጠቁታ አማንኤል ሲመልሱ የጥያቄ መቅረብ ያለበት ለተናገረው ሰው ነው፣ እኔ አይመለከተኝም ብለዋል። ጨምሮም እኔ መናገር የሚችለው ስለ ፓርቲው ህግና አቋም እንጂ አንድ አመራር በየስብሰባው ስላለው ነገር አይደለም በማለትም ገልጸዋል። ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን ሶስት ሰዎች ሰቀለች። ኢራን ለእስራኤል ሲሰልሉ ነበር ተብሎ የተከሰሱ ሶስት ሰዎች በስቅላት መቅጣቷን የአገሪቱ የፍትህ ተቋም የዜና ምንጭ አስታወቀ። ሚዛን የተባለው የኢራን ፍትሀዊ ተቋም የዜና ወኪል እንደዘገበው በስቅላት የተቀጡት ግለሰቦች በተጨማሪ በሀገር ውስጥ ግድያዎች ለመፈጸም የሚያስችል ቁሳቁሶችን በድግብቅ ለማስገባት በሞከር ተከሰዋል። የዜና ወኪሉ በስቅላት የተቀጡ ሰዎች ስለምን የዘረዘረ ሲሆን ስምን የዘረዘረ ሲሆን እነሱም ኢድሪስ አሊ፣ አዛድ ሾዳይ እና ራሱል አምሀመድ ራሱል ናቸው። ግለሰቦቹ እስራኤል የሚተባበር ድርጊት በመፈጸም ተይዘውን የስቅለ ስቅላት ላበቃቸው ፍርድ ሂደት የተበቁት እስራኤል በኢራን ላይ የከፈተችውን ጥቃት ተከትሎ ለ12 ቀናት በቆየ ሁለቱ ሀገራት ግጭት ወቅት የእስራኤል የሰላዮችና ተባባሪዎች በኢራን ውስጥ የተለያዩ ተግባራት መፈጸማቸው ሲነገር ቆይቷል። ይህንም ተከትሎ ይላል ኢራን ለቀናት በዘለቀው ግጭት ወቅት ከኢራን ጋር ግንኙነት አላቸው ከእስራኤል ጋር ግንኙነት አላቸው ተብሎ የተከሰሱ 700 ሰዎች በቁጥጥር ስር መዋላቸውን ለኢራን መንግስት ቅርብ ያለው ኑር ኒውስ የተባለ ለመገናኛ ብዙሃን ዘግቧል። አሜሪካ የጥቃት የኢራን ኒኩሌር ይዞታዎች እንዳልወደመም የደህንነት ግምገማ አሳየ። አሜሪካ በኢራን ላይ የፈጸመችውን ጥቃት የኒኩሌር ማብለያ ይዞታው እንዳልወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳየ። ቅድመ ግምገማውን ጥቃቱን የኢራን የኒኩሌር መርሃ ግብር ምናልባት በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። ኢራን ያበለጸገችውን የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የአገሪቱ መከላከያ ደህንነት ኤጀንሲ ግምገማውን የሚያውቁ ምንጮች ለቢቢሲ አሜሪካ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 የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንና የእስራኤል ግጭትን ተከትሎ ጠንካራ ወታደራዊና ቃላት ልውውጥ እያደረጉ ባለበት ወቅት አንድ ከፍተኛ አስተዳደር ልወቅት ከተኝቱ ስተጀርባ ተስፋ ሰጪ የሰላም ንግግሮች የተካሄዱ መሆኑንም ተናገሩ። የትራምፕ የመካከለኛው ምስራቅ ልዩ ልኡክ ስቲቭ ዊትኮቭ ለፎክስ ኒውስ በሰጡት ቃለመጠይቅ ግጭቱ ቢኖርም በዋሽንግተንና ቴራን ግንኙነት እያደረጉ መሆኑንም አስታውቀዋል። ቀደም በለን እርስ በርስ እየተነጋገርን ነው። በቀጥታ ብቻ ሳይሆን በአሸማጋዮችን በኩል ጭምር ንግግሮች ተስፋ ሰጪ ናቸው ብዬ አስባለሁ ያሉት ዊትኮቭ፣ አሜሪካ ኢራንን እንደገና የሚያንሰራራ የረጅም ጊዜ የሰላም ስምምነት ላይ ለመድረስ ተስፋ እንዳላት ገልጸዋል። ይህ ልዑኩ ንግግር የወጣውን የፕሬዚዳንት ትራምፕ በአንድ በኩል የኢራን የኒውክሌር ተቋማት ወደነ ማለት ሲ በሌላ በኩል ደግሞ ለሰላም ጥሪ በሚያደርጉት የተወሳሰበ ወቅት ላይ ነው። ዊትኮቭ አክለውም አሁን ከኢራናውያን ጋር ተቀምጠን አጠቃላይ የሰላም ስምምነት ላይ መድረስ የእኛ ፋንታ ነው እናም ይህንን እናሳካዋለን፣ በጣም እርግጠኞች ነንም በማለት የአሜሪካ አስተዳደር ለዲፕሎማሲ መፍትሄ ያለውን ቁርጠኝነት አሳይተዋል። ይህም መግለጫ ከላይ በሚታየው ወታደራዊ ፍጥጫና ጠንካራ መግለጫ ጀርባ ሁለቱንም ወገኖች ከግጭቱ መውጫ መንገድ ለማግኘት የሚያስችሉ የዲፕሎማሲ አማራጮች እየጠቀሙ ሊሆኑም እንደሚችል አመላካች ነው። በእስራኤል ጥቃት ተገደሉ የተባሉ የሶስት የጦር መሪዎች የኢራን የድል በዓል ላይ ተገኙ። በእስራኤል ጥቃት ተገደሉ የተባሉ ሶስት የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን ሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ አስራ ሶስት ጀምሮ የኢራን የጦር ጀነራሎችን መግደሏን ያስታወቀች ሲሆን ሶስቱ የኢራን የጦር መሪዎች በትላንትና ሁለት ኢራን የድል በዓል አስተካከብር ከህዝቡ ጋር በመገናኘት አክብሯል ብለዋል ምንጮቹ። ከእነዚህ ውስጥ አንዱ የሆነው የእስላማዊ አብዮት ጥበቃ ኮርፕስ ውዱስ ኃይል አዛዥ ብርጋዴር ጀነራል ኢስማኤል ቃኒ በባሉ ላይ ከህዝብ ጋር ማክበራቸውን የኢራቅ የሀገር ውስጥ ብዙሀን መገናኛም ዘግቧል። በኢራን ታይምስ የዜና አገልግሎት የተለጠፈ ቪዲዮ ቃኒ በዝግጅት ላይ ከተሰበሰቡት መካከል ያሳይቷል። ኤጀንሲው በኤክስ ላይ ኮማንደር ቃኒ ዛሬ በተካሄደ የቴራን ድል ላይ ይገኛሉ ሲል ተናግረዋል። በዚህ ወር መጀመሪያ ላይ የኒውዮርክ ታይም ጋዜጣ ቃኒ በእስራኤል ጥቃት ከተገደሉ ኢራን ጦር መሪዎች መካከል አንዱ እንደሆነም ዘግበው እንደነበረም የሚታወቀ። ተመሳሳይ በወቅቱ የመከላከያው ሚኒስትር በወቅቱ የመከላከያው ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴር ጄኔራል አዚዝ ናስሬድ ናዝዴድ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስቴር ላይ በተፈጸመ የአየር ጥቃት ተገድሏል ተብለው የነበረ ቢሆንም በህይወት እንዳሉና አሁንም ስ በስልጣን ላይ እንደሚገኙም ተስኒም የዜና ዜና ወኪል ዘግቧል። የአያቶላ አሊ ሀሚን ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊሻኒ እንደ አውሮፓውያን አቆጣጠር ሰኔ 13 25 በ በእስራኤል የአየር ጥቃት መሞታቸውን ከተነገሩት አንዱ የነበሩ ናቸው። አድሚራል አልሻዲም በድልባሉ ላይ በመገኘት የድሉን በዓል አክብሯል ሲል የኢራን ዜና ወኪል ዘግቧል።